ሰላም ጤና ይስጥልን። ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ቀደም ሲል የተጀመረው የትግራይና አማራ እርቀ ሰላም መቀጠሉን ወጣቶቹ አረጋገጡም። እነዚህ ሞተረኞች የመቀለ ብቻ ሳይሆን የደሴም ጭምር ናቸው። ታሪክ ሰባሪው ቲክቶከር አዶናይ ዕለቱ መቶ ሺህ ብር ስጦታ አነጋጋሪ ሆነም። በሌላ ዜና በትግራይ ጆኖሳይድ ሲሳለቅ የነበረው ኮሜዲያን ወንደወሰን አውራሪ ሲቅርታ ሳይጠይቅ መጪው ሐሙስ ዕለት ሊቀበር ነው። የአይሲያስ አፈወርቂ ወዳጅና የቀድሞ የአብይ አህመድ ተላላኪ ነኝ ባዩ አንዳርጋቸው ጽጌ ስለ ብልጽግናና ሻዕቢያ ድብቅ ሴራዎች አጋለጠም። የተባበሩት አረብ ኤምሬት የጦር ፈረሶች በሚል ስለተሰየሙ ድሮኖችና አውሮፕላኖችን በኢትዮጵያ ፖለቲካ ሌላ ትኩሳት ጨምሯል። ለኤርትራ ሉዓላዊነት እንሰዋለን የሚሉት አንዳንድ የኢትዮጵያ ሰዎች በሚመለከት ጉዳይ አስደንጋጭ መረጃ ወጥተዋል። ኢሳያስ ኤርትራን ከኢትዮጵያ የማዋሃድ ህልማቸው አሁንም አለ ተብሏል። እነዚህና ሌሎች አዳዲስ መረጃዎች ይዘናል። አብራችሁን ሆኖ በቅድሚያ በትግራይ ጆኖሳይድ ሲሳለቅ የነበረው ኮሜዲያን ወንደሰን አውራሪስ መጪው ሀሙስ እለት ይቀበራል ተባለ። በትግራይ ህዝብ ላይ ጆኖሳይድ በታወጀበት ወቅት የትግራይ ዲያስፖራ ተወረርን፣ ህዝባችን በዓለም አለ የማይባል መከራ እየደረሰበት ነው፣ ህጻናትና እናቶች ስለደፍረው በየጎዳናው እየተጣሉ ነው በማለት ዓለም አቀፉ ማህበረሰብ ይህንኑ ህዝብ እንዲታደግ ትግል እያካሄደ በነበረበት ወቅት አትን ከባሌ በማለት በቁስል ላይ እንጨት የሰደደው ኮሜዲያን ወንደሰን አውራሪስ ሰሞኑን ሞት እየሸተተኝ ነው ሲል ቆይቶ ህይወቱ ማለፉን ይታወቃል። ሰሞኑን እንትን ነበርኩ የሆነ ሰፈራችን ላይ ትንሽ የሀዘን ድባብ በስቶ ነበረ። በጣም ሞት በስቷል እኛ አካባቢ እና በአጋጣሚ ድባቡ ጥሩ አልነበረም እና ሁሉም በዚያ አጋጣሚ አዋሬና አካባቢ የሞቱትን ነፍስ ይማርልኝ ይላለው። በጣም ብዙ ሰው የሞጠው በጣም ብዙ በሰውም በእግዜሩም የሞቱ ብዙ ሰዎች አሉ። ዛሬ 11ኛ ሰው ነው በሚገርማችሁ ሁኔታ የተቀበረው እና በዚህ አስራ አምስት ቀን በማይሞላ ነገር ውስጥና ትንሽ ድባቡ ጥሩ አልነበርም ሀገራችንን ሰላም ያድርግልን። በትግራይ ህዝብ መከራ ላይ የተሳለቀ ሰው ሺህ ዓመት ላይኖር ጥቁር ታሪክ ጥሎ አሸልበዋል። የትግራይ ህዝብ ተራብን፣ ተወረርን፣ ህዝባችን በአለም አለ የማይባል መከራ እየደረሰበት ነው። ህጻናትና እናቶች ተደፍረው በየጎደናው እየተጣሉ ነው። ወጣቶች ተገድለው ወደ ገደል እየተወረወሩ ነው። ህዝባችን ማንኪያ እንኳን ሳትቀር ሁሉም ንብረቱ የተዘረፈ ጎደና ላይ ተጥሎ እንዲህ እየተንከባለለ ነው። ይህ ጉዳይ የህግ ማስከበር ሳይሆን የዘር ማጽዳት ነው። የዓለም ፖለቲከኞች፣ አለም አቀፋዊ የሰብአዊ መብት ተከራካሪዎችና የእርዳታ አካላት የለ አቅፍ ህግና ስርዓቱ በሚያስገድደው ማለትም በተፈረሙ ስምምነቶች መሰረት ህዝባችን ልትደርሱለት ይገባል ብለን መሬት ለመሬት መንከባለላችን ተገቢም የሚደገፍም ተግባር ነው። የኢትዮጵያ ህዝብ በተለይ ክርስቲያኑ ከዚህ ቀደም አይቶት የማያውቅ መከራ ሲገጥመው እላይ ላይ አፈር እያፈሰ በመድፋትና መሬት ለመሬት በመንከባለል አምላኩ የመከራው ጊዜ ያሳጥርለት ዘንድ ይለምናል፣ ምህላ ላይ ያደርሳል። መንከባለልና አፈር መልበስ አንዱ የምልጃ ባህላችን መገለጫ ነው። እንደ ኮሜዲያን ወንደሰን አውራሬስ የመሳሰሉ አርቲስቶችና ሃይማኖት አባቶች የትግራይ ህዝብ ያደረገው ልመና ወይም መንከባልል መንቀፋቸው ብሎም መቀለዳቸው ግን ህዝቡን ከመጥላት የመነጨ ግፉና መከራውን መደገፋቸውን ያሳያል። ይህ ምንም ፖለቲካ አይደለም። መንከባልል በግልጽ ስለ ንጹህና ህፃናት ስለ ህዝብና ስለ ሀገር እንጂ ስለ ፖለቲካ ሰዎች እርዳታ ይደርሳቸው የሚል አይደለም ሊሆንም አይችልም ና እንዲህ ያለ ክደት ደግሞ የህዝብ ሀብት በሚባሉ የስነ ጥበብ ሰዎችና መንፈሳዊያን በሚባሉ የሃይማኖት አባቶች መፈጸሙ እጅግ እጅግ አስነዋሪ ያደርገዋል ዘመኑ ሰው የሆነ ሰው የለውም ወይም እንድትልም ያስገድድ ነበር ያሁላ መከራ አልፎ ግን ኮሜዲያን ወንደስን አውራሪስ ይቅርታ እንኳን ሳይጠይቅ ወደ መቃብር አምርቷል። የቅብር ስነ ስርዓቱም ሐሙስ ዕለት ህዳር 25 ቀን 2018 ዓ ም ይፈጸማል

በሌላ መረጃ ታሪክ ሰባሪ ቲክቶከር አዶናይ የዕለቱ መቶ ሺህ ብር ስጦታ አነጋጋሪ ሆነ። ባለፈው ቅዳሜ በተካሄደው የኢትዮጵያ የዓመቱ ምርጥ ቲክቶከር አዋርድ ላይ ትልቁን ሽልማት ገንዘብና መኪና ያሸነፈው ወጣቱ ቲክቶከር አዶናይ አስደማሚ የልግስና ተግባር ማከናወን ጀምረዋል። ዛሬም አዶናይ ልዩ ተሰጥኦ ላለው ቲክቶከር ዲኒ መቶ ሺህ ብር የኢትዮጵያ ብር ሰጥቷል። ቲክቶከሩ አዶናይ ካሸነፈው ሽልማት ላይ በመውሰድ በየቀኑ ለተለያዩ ተሰጥኦ ላላቸው ወጣቶች መቶ ሺህ ብር እየለገሰ ይገኛል። ይህ በእውነትም ስኬትን ማካፈል ማለት ነው። አዶናይ ለወጣቶች ወጣቶች ተስፋ ከመስጠት አልፎ ለሌሎች ቲክቶከሮችም መነሳሳትን እየሰጠ ይገኛል። ብዙዎች በዚህ አይነት መኪናውንም እንዳይሰጥ እየሰጉ ይገኛሉ። የዓመት ምርጥ ቲክቶከር ተብሎ የተመረጠው ወጣቱ አዶናይ ለሱራጃ ያሳየው ልቅስናና ወንድማማችነት አስደናቂ ሆነው ቆይተዋል። አዶናይ በሽልማት ሥነ ሥርዓቱ ላይ የዓመቱን ቲክቶከር ጨምሮ መኪናና ከአራት በላይ ሽልማቶችንና ገንዘቦችን አግኝተዋል። ከዚህ ትልቅ ድል በኋላ ከዚህ ትልቅ ድል በኋላ ለተፎካካሪው እንዲህ የሚል ቃልገባም። አንተ ማሸናፊ ነህ በማለት የመፎካከሩን መንፈስ በማክበር መቶ ሺህ የኢትዮጵያ ብር እንደሚሰጠው ቃል ገብቷል። አዶናይ ቃሉን ለመፈጸም ገንዘቡን ወዲያውኑ በስልክ አስቀምጭ ይልሃለሁ፣ ደውለህ ውሰድ ብሎታል። ይህ ድርጊት የሚያሳየው ትልቅ ወንድማማችነትን፣ የተፎካካሪ የክብር መጠበቅን፣ ታላቅ ልግስናን። በእርግጥም ይህ ተግባር አሸናፊነት ማለት ለራስ ብቻ ሳይሆን ለሌሎችም ጭምር ማካፈል መሆኑን አሳይቷል። በወጣ ይተካ አዶናይ ለሱራጃ ለተቀዳጀ ውድል ና ለታላቅ ልግስና እንኳን ደስ አለህ እንላለን። መልካምነትን እና በረታታ አብሮ መካፈልን እንለማመድ። በሌላ በኩል ቀደም ሲል የተጀመረው የትግራይና አማራ እርቀ ሰላም መቀጠሉን ወጣቶቹ አረጋገጡ። ከወራት በፊት በመቃል የተጀመረው የሁለቱንም ህዝቦች ወጣቶች የእርቀ ሰላም መድረክ አሁን ደግሞ በአክሱም ጽዮን ቀጥሏል። የወጣቶቹ ተነሳሽነት ድጋፍ እየተጨመረለት ይገኛል። ዘመን ከፍቶ ከእውነትና ከገዛ ራሳችን ስለተጣላን እንጂ የትግራይና የአማራ ህዝብ የአንድ ሳንቲም ሁለት ገጽታ ያህል የሚቀራረብ በባህል፣ በሃይማኖት፣ በመልክዓ ምድር፣ በታሪክና በስነ ልቦና ጭምር የተጋመደ የተዛመደ ወንድማማች ህዝብ ነው ያሉት ተነሳሽነቱ የደገፉ ሰዎች ደት ዘመን አብቅቶ ሁለቱም ህዝብ በሰላም በፍቅር ተባብሮ የሚኖርበት ዘመን ሩቅ አይሆንም ይህ ጨለማ ነግቶ ሁሉም ሰላም መሆኑንም አይቀርም ብለዋል እነዚህ ሞተረኛ ወጣቶች ለአክሱም ጽዮን ንግስ ከደስ የመጡ ናቸው ደማቅና ወንድማዊ አቀባበልም ተደርጎላቸዋል በህዝቦቹ ልዩነት ስልጣኑን ማራዘም የሚፈልገው ኃይል ባሴረው ሴራ በሁለት ህዝቦች መሀል የማያባራና ዘላቂ ቆርሾ ለመትከል አልሞ በትግራይ ህዝብ ላይ ከፈጸመውና ካስፈጸመው ግፍ በኋላ እንዲህ አይነቱ የህዝብ ለህዝብ ግንኙነት ማየት እንደማያስደስተው ነው ሁለቱም ወንድም ህዝቦች ይህንን በማስተዋል ተረድተው በቀጣይነት ሊቃጣ የሚችለውን ሴራ በፍቅር ሊያከሽፉት ይገባል እነዚህ ሞተረኞች የመቀሌ ብቻ ሳይሆን የደሴም ጭምር ናቸው እውነት ንፋስ ብርድ ሳንል ከመቀሌ የተነስተን አክሱም ጽዮን ደርሰናል ኦርቶዶክሳን ይሄ ሁሉ እናታችን ድንግል ማርያም ስለፈቀደችው ነው እናንተስ ከአስር ስንት ሰጥናላችሁ ሁላችሁም ኮሜንት ላይ ይህንኑ የሁለቱንም ህዝቦች ተነሳሽነት ያደነቁት አስተያየት ሰጪዎቹም በአንድ አገር ውስጥ እስካለን ድረስ እጣፈንታችን የጋራ ነው። በጦርነት የተፈጠረው ጠባሳ ሆነ ያስከተለው እልቂት፣ መፈናቀል፣ ውድመት በህዝቦች መካከል የፈጠረው መራራቅ ሊታከም የሚችለው ለሰላም ደፍረው በሚቆሙ አንደበቶች ነው። ለጦርነት ከጫፍ ጫፍ በአንድነት ዘምሮ ለመገዳደል ዘመቻ ለማቀጣጠል በመላ ሀገሪቱ ህዝቡ በነቂስ ወጥቶ ሲያብቃ ለሰላም የተጀመረ እንቅስቃሴዎችን ማጥላላት ለምን ይሆን እርቅና አንድነት ሲቀነቀን ፖለቲካ ሚዛን ብቻ የሚሰፈረው ለምን ይሆን ሲሉ ጠይቀዋል። ፖለቲካ ጠላትን በመቀነስ ወዳጅን በማብዛት ላይ ይመሰረታል። ከፖለቲካ ባሻገር ደግሞ እርቅን ማውረድ አንድነት መፍጠር ለህዝቦች የሰላም ትስር አስፈላጊ ነው። ቢያንስ የንጹሐንን ሞት መፈናቀል ይቀንሳል። በትግራይና በአማራ ብቻ ሳይሆን በሌሎች ብሔሮችም ይህ የእርቅ የአንድነት እንቅስቃሴ መጀመር አለበት። ሀገርና ህዝብ ከፖለቲካ ባሻገር ናቸው። እየተጠላላችሁ እየተዋጋችሁ ቆዩ፣ ከፈለግኩ ደግሞ እኔ ያስታርቃቸዋለው የሚለው የመንግስት የፖለቲካ ካርድ መቃጠል አለበት ብሏል። ያለፈው ድንቁርናና ኋላ ቀርነት የወለደው ጥፋት ይበቃል። ሰላም ለሁለቱም ወንድም ህዝቦች፣ ሰላም ለሁሉም ህዝቦች። በትግራይና በአማራ ህዝብ መካከል እርቅን አንድነትን ለማምጣት የሚደረጉ ጥረቶች ተጠናክረው መቀጠል አለባቸው። የዛሬው ጅማሮም አበረታች ነው ተብለዋል።

ዝግበር ፖለቲካዊ ምንቅስቃስ ብ ትግራይ ግን ትክክለኛ ኣይኮነን ቀይድ ዝበተኽ እዩ ኢና ንብ ዘለና ውዕሊ ፕሪቶርያ ተተግቢሩ ሕጋውነት ብኤሌፍ ተመሊሱ ናብ መረፃ ይኹን ካልኦት ፖለቲካዊ ስራሕትና ክንምለስ ሓቢርና ክንከይድ ኢና ንደሊ ዘለና ስለዚ መርገፂ ኢና እዩ ኢና ንብ ዘለና ምርጫ የቀጠለው ዝግጅት ለምርጫ ምቹ ሁኔታ ስለመኖሩ ሳይረጋገጥ ነው ሲሉ የፖለቲካ ፓርቲዎች እየተቃወሙ ይገኛሉ። ምርጫ ቦርድ የምርጫ ሂደቱን ለመጀመር ዝግጅቱን ሲያጠናቅቅ ተቃዋሚ የፖለቲካ ፓርቲዎች ሀገሪቱ ወደ ምርጫ ለመግባት ምቹ ሁኔታ ላይ አይደለችም ሲሉ እየሞገቱ ነው። ቦርዱ በቅርቡ የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ያቀረበ ሲሆን ባለፈው ሳምንት መጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎችን በገንዘብ ድልድል፣ በምርጫ ሂደት የሚነሱ ቅሬታዎችን ለመፍታት የሚረዱ ዘዴዎች፣ የሚዲያ ሽፋንና የአየር ሰዓት ጉዳዮች ለመወያየት ስብሰባ ጠርቶ ነበር። ይሁን እንጂ ምርጫ ቦርድ የያዛቸው አጀንዳዎች ከእውነታው የራቁና በቅድሚያ ለምርጫ አስቻይ ሁኔታ ስለመኖሩ መታሰብ እንዳለበት እያሳሰቡ ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ሀገሪቱ ምርጫ ለማካሄድ ዝግጁ ባለመሆኗ ምርጫው ቢካሄድም ምርጫ አይሆንም ሲሉ ገልጸው ወቅታዊውን የምርጫ አካሄድ ከኢህአዴግ የስልጣን ዘመን ምርጫ ሂደቶች ጋር አነጻጽረዋል። በኢህአዴግ ጊዜ ቢያንስ ተቃዋሚ ፓርቲዎች በመላ ሀገሪቱ ተዘዋውረው እጩዎቻቸውን መመዝገብ፣ ታዛቢዎችን ማደራጀትና ቅስቀሳ ማድረግ ይችሉ ነበር ያሉት የኦፌኮ ሊቀመንበር መራራ ጉዲና፣ አሁን ግን ከነዚህ ውስጥ አንዳቸውንም ማድረግ የሚቻልበት አውድ የለም ሲሉ ሞግተዋል። አክለውም ከአዲስ አበባ ውጪ መንቀሳቀስ አንችልም፣ እጩዎች ወይም ታዛቢዎች ከአዲስ አበባ ውጪ መንቀሳቀስ ራሱ ለህይወት አስጊ ነው። በአስር ሺዎች የሚቆጠሩ አባሎቻችንን እና ደጋፊዎቻችንን ባለፈው ቅስቀሳ ወቅት ሰብስበን ነበር። ዛሬ ግን ሁኔታው መቶ ሰዎች እንኳን ለመሰብሰብ ዋስትና የለንም እነዚህን ችግሮች መንግስትም ሆነ ብሔራዊ ምርጫ ቦርዱ ያውቁታል እያወቁትም ነው ምርጫ ለማካሄድ ዝግጅት የሚቀጥሉት ይህ ደግሞ የሁሉም የፖለቲካ ኃይሎች ቅሬታ ነው ሲሉ ፕሮፌሰር ምራራ ተናግረዋል ፓርቲያቸው ኦፌኮ በሌላ መረጃ በአውሮፓ የኤርትራ መንግስት ደጋፊዎች የሚመለከት በምዕራባውያን የሚዲያ አውታሮች በሰፊው ሲዘገብ የነበረው የድል ዜና አነጋጋሪነቱ አሁንም ቀጥሏል። ይሄ የድል ዜና የኤርትራ ለውጥ ፈላጊው ኃይል በኢሳያስ አፈወርቅ ላይ ያስመዘገበው ወሳኝ ድል ሲሆን ኖርዌይን የመሳሰሉት ሀገራት ብዙ የስርዓቱ ደጋፊ ሰዎች እንደሚያባረሩ ውሳኔ ላይ መድረሳቸውን መሰማቱን ተከትሎ ነው። ኖርዌይ ወዲ ጣባ የተባለውን የስርዓቱ ደጋፊ ጨምሮ ከ135 ኤርትራውያን በላይ ወደመጡበት ሀገር ልትመልሳቸው ወስናለች። ኖርዌይ እዚህ ውሳኔ ላይ የደረሰችው እነዚህ ኤርትራውያን ሀገር ውስጥ በሰላም እንዳንኖር በርተዘጋብን ሰብአዊና ዲሞክራሲያዊ መብቶቻችን ተገፈዋል ብለው በዛች ሀገር ውስጥ ጥገኝነት ጠይቀው መኖር ከጀመሩ በኋላ በሂደት የህግደፍ ቀንደኛ ደጋፊ በመሆን በእውነተኛ ፍትሕ ፈላጊ ኤርትራውያን ላይ ጫና ሲያሳድሩ ደርሼባቸዋል ለማለቷን ተከትሎ ነው። ይህም ሳይበቃቸው በኖር ወይም መሰረተ ልማት ላይ ከፍተኛ ውድመት ያደረሱ ሲሆን ዜጎቿን የሚራብሹና ምቾት የሚነሳ እንቅስቃሴ ውስጥ ገብተዋል ያለቻቸውን ኤርትራውያን የኢሳያስ አፈወርቂ ደጋፊዎችን ከሀገሯ ታስወጣ ከጫፍ ደርሳለች። ይህ ለኤርትራውያን ፍትህ ፈላጊ ሀይሎች በተለይም ለብርጌድ ንሓመዱ ትልቅ ድል ነው ተብሎለታል። በእርግጥ ውሳኔው ለፍትህ ፈላጊ ሀይሎች ብቻ ሳይሆን ለኢሳያስ አፈወርቅም የድል ዜና ያህል ነው ተብሎለታል። ምክንያቱም በተለያዩ ሀገራት የሚገኙ ኤርትራውያን ፍትህ ፈላጊዎች ስርዓቱን ለመቃወም ይገጥማቸው ከነበረው ተግዳሮቶች የሚገላግል ሲሆን፣ በሌላ በኩል ደግሞ እጅግ በርካታ ቁጥር ያላቸው ኤርትራውያን ወጣቶች ወደ አገር ቤት ሲባረሩ ኢሳያስ ተቀብለው ወደ ወታደራዊ ግዳጅ ያሰማራቸዋል። በዚህ ውሳኔ የሚከስሩት የሚባ የተፈራረሩት የሻዕቢያ ተላላኪዎች ብቻ መሆናቸው ነው በሰፊው እየተዘገበ የሚገኘው። በዚህ መሰረት 135 የሚሆኑት ጉዳያቸው በአስቸኳይ እንዲጠራ የመጨረሻ ውሳኔ የተሰጠ ሲሆን ሀያ የስርዓቱ ደጋፊዎች ወደ ኤርትራ የሚደረግ የመጀመሪያ ዞር በረራውን የሚጀምሩት ሲሆን ከኖርዌዩ የክረምት አየር ጸባይ ወደ ኤርትራ የበጋ ወቅት ይሄዳችሁ ስለሆነ ያንን የሚመጥን የአለባበስ ስርዓት አዘጋጅታችሁ ሻንጣችሁን ሸክፋችሁ ጠብቁ ተብለዋል። ከነሱ በተጨማሪ ሌሎች ሰላሳ የሚሆኑት ደግሞ በሚቀጥለው ዞር በረራ የሚሸኙት ይሆናል ነው የተባለው በዚህ ጉዳይ ይ ላይ ሀሳቡን የሰነዘረው በፍትህ ፈላጊዎች ዘንድ ተወዳጅነት ያሳደረው ፖለቲከኛና የሚዲያ ባለሙያ የሆነው ዮሴፍ ገብርዮት እንዳለው በጭቆና አንገትን ደፍተ እንደ ተራበውሻ ተጎሳቁለ የፈረንጅን አንጀት ለመብላት ተቅለስልሰህ ያገኘውን የፖለቲካ ጥገኝነት ለጥሩ አጋጣሚ መጠቀም ሲገባ ካሳደደ ስርዓት ጋር ተወዳጅተ የወንድምና እህቶች ፍት ፈላጊዎች መክረህ ሀሳብ በመናቅ ሰላማዊ የመብት ጥያቄ ለማጠልሸት ስትዳከሩ መጨረሻ እንዲህ ትጠለዛለህ ብለዋል። አሁንም በፌስቡክ መሰል እንቅስቃሴ ያደርጋለሁ የምትል በስሜቴ የምትነዳ ካለ ተማሳይ ጣፈንታ ገጥመሀል ሲል ማስጠንቅቀዋል። ከዚህም በተጨማሪ ኖርዌይ ውስጥ ሆኗችሁ በዩቲዩብ ና በቲክቶክ ትግላችንን የምታጠ ጥላሹና፣ ሁከት የምትጠብቁ ወገኖች ከድርጊታችሁ ተቆጠቡ ብለዋል። በሌላ ዜና ደግሞ ለኤርትራ እንሰዋለን የሚሉት አንዳንድ ሰዎች የመለከት ጉዳይ አስደንጋጭ መረጃ ወጥቷል። ኢሲያስ ኤርትራን ከኢትዮጵያ ጋር የማዋሃድ ህልሙ አሁንም እንዳለ ተነግረዋል። ይህም ኢሲያስ አፈወርቂ ከጀመሩም ቢሆን የኤርትራን ነጻ ሀገርነት እንደማይፈልገው የአብይ አህመድ የቅርብ ሰው የሆነው አበበ ገላው ከአብይ አህመድ አገኘውት ያለውን መረጃ ቀርቷል። ኢሰያስና አብይ አህመድ ቅልጥ ባለ የፍቅርና የጫጉላ ዘመን በነበርበት ወቅት ይህንን ጉዳይ አንስተው እንዳወቁና ኢሰያስ በህወሀት ተገፋፍቶ እንጂ የኤርትራ ነጻ ሀገርነት አምኖበት እንዳልመሰረተው አካባቢ ይነግሮታል። በዚህም ኤርትራ ወደ ኢትዮጵያ እንደምትቀላቀልና እንደ አንድ ሀገር ሲዋሃዱ ኢሳያስ ፕሬዚዳንት፣ አብይ ደግሞ ጠቅላይ ሚኒስተር ሆነው ለመቀጠል ተስማምቶ እንደነበር የውስጥ አዋቂዎች ይናገራሉ። እንደውም እኔ ሀሳቤ አሉ ጠቅላይ ሚኒስቴሩ ጠቅላላ ይሄ የአፍሪካ ቀንድን አስተሳስሬ ትልቅ የኢኮኖሚና የፖለቲካ ማህበረሰብ መገንባት ነው እና ብዙዎቹ መሪዎችም ደግሞ ደስተኞች ናቸው። ከፕሬዚደንት ኢሳያስ አፈወርቂ ጋር ጨርሰናል። እንደውም አታምንም ባታምንም በጥቂት ዓመት ውስጥ ኢትዮጵያና ኤርትራ ይዋሃዳሉ። ለማዋሃድ ሁለቱን ሀገሮችም ተስማምተናል ከፕሬዚደንት ኢሳያስም ጋር እንደውም ከፈለክ ፕሬዚደንት ሁን ሁሉ ብዬ ውፈር አድርጌዋለሁ። እና እሱም በጣም ደስተኛ ነው። ያው ኢትዮጵያና ኤርትራ የተለያዩበትን መንገድ ትክክል እንዳልሆነ እሱም ያምናል። እና በጣም ደስተኛ ነው። ሁለቱ ሀገሮችንም መልሰን የምናዋሃድበት ጊዜ ሩቅ አይደለም ያሉበት ሁሉ አጋጣሚ ነበር እና እኔ በጣም ትልቅ ተስፋ ነበረ በዚህ ጠቅላይ ሚኒስትር ላይ። ያው ይሄ ለሰው ያልተነገረ ሁሉ ነው እኔ ስሰማ የነበረው እና ይሄ አሁን ማንም አልሰማውም። ለእኔ ግን እኔ ለእንተን የምነግርህ እንደዚህ አይነት ነገሮችን ለሰው ማልነገር ግን ለእንተ ካለኝ ይህንኑ ተከትሎ በብዙ ኤርትራውያን ዘንድ የስርዓቱ ደጋፊዎች ጨምሮ ብርቱ ተቃውሞ ገጥሞት እንደነበር የቅርብ ጊዜ ትውስታችን ነው። የቀድሞ ጠቅላይ ሚኒስትር መለስ እንዲሁም አብይ አህመድ በአህዳዊቷ ህግደፍ ዘንድ ለምን ጥርስ ተነከሰባቸው ያለን እንደሆነ የኢሳያስ ኢትዮጵያን የመምራት ጽኑ ፍላጎት ስለከሸፉባቸው ነው። አሁን በህግደፍ ደጋፊዎች ዘንድ የበሻሻው ልጅ ያልበሰለና የማይረባ የሚሉ ስድቦች የሚጎደጎድበት አብይ አህመድ ከአምስት ዓመታት በፊት ኢትዮጵያ በዘመኗ እንዲህ አይነት መሪ አግኝታ አታውቅም የሚሉ መወ ደስ የሚሉ ቃላት ይዘንቡለት ነበር። አክለውም እነዚህ ኤርትራውያን የህግደፍ ስርዓት በ1980ዎቹ ዓ ም ከህወሃት ጋር ጥምረት ፈጥረው ኢትዮጵያን የመምራት ጽኑ ፍላጎት የነበረው ቢሆንም የፕሬዝዳንትነት ቦታ ካልተሰጠን በሚል ከአቶ መለስ ጋርም ስምምነት ላይም ባለመድረሳቸው እቅዳቸው ሳይሰምር ቀርተዋል። ይህንን ተከትሎ ነው እንግዲህ ከኢትዮጵያ ጋር ወደ አልተፈለገ ደም አፋሳሽ ጦርነት ተገብተው በሁለቱም ሀገራት መካከል ለሩብ ምዕተ ዓመት ያህል የሻከረ ግንኙነት የዘለቀው። ይህ በእንዲህ እንዳለ በአሁን ሰዓት የሁለቱ ሀገራት መንግስታት ደግሞ ወደ ጦርነት ለመግባት ቋፍ ላይ እንደሚገኙ የራሳቸውን አንደበት በሆኑት ሚዲያዎቻቸው በኩል እየሸለሉ ይገኛሉ። የተባበሩት አረብ ኤምሬት የጦር ፈረሶች በሚል ስለተሰየሙ ድሮኖችና አውሮፕላኖቹን ኢትዮጵያ ፖለቲካ ሌላ ትኩሳት ጨምረዋል። የተባበሩት አረብ ኤምሬት የጦር ፈረሶች በሚል ስለተሰየሙ ድሮኖችና አውሮፕላኖችን ከኢትዮጵያ ፖለቲካ ጋር ምን ያስተሳስራቸዋል የሚል መረጃ ነሆም የኤምሬቶች ከባድ የጭነት አውሮፕላን በፍላይስካይ አየር መንገድ የተንቀሳቀሰ ሲሆን ከኤምሬቷ አል ሪፍ አየር ማዕከል ተነስቶ በቦሳሶ ሶማሊያ አድርጎ ወደ ደብረ ዘይት ሃረር ሜዳ አየር ማዕከል ለሶስት ተካታይ ቀናት ማለትም ህዳር 16፣ 17ና 18 ከፍተኛ ወታደራዊ ጭነት አድርሷል ተብሏል። ከዚህ በተጨማሪ ባለፈው ህዳር 19 ቀንም ተተኳሾች ማመላለሳቸውን ታውቋል። ይህ ግዙፍ የጭነት አውሮፕላን በአንድ ጊዜ ምን ያህል የጦር መሳሪያና ቁሳቁስ መጫን እንደሚችል ስናውቅ አረብ ኢምሬት በአሁኑ ወቅት የኢትዮጵያን የጸጥታ ቀውስ እስከ ማባባስ አልፎ አገሪቱ ሙሉ በሙሉ እስክትፈርስ ወይም ኢምሬቶችን የምትመስል ኢትዮጵያ ተፈጥራ በፍላጎት እስክትመራ ድረስ ወታደራዊ ድጋፏን እንደማታቋረጥ ግልጽ የሆነ ነው። አንዳንድ ሀበሾች ሀገሪቷ ይህንን ሁሉ ያልተቋረጠ ከፍተኛ ወታደራዊ ድጋፍ የምትሰጠው በጎ አድራጎነት ለመፈጸም ይመስላቸዋል። ከዚህም የከፋ ደግሞ ሼክ መሐመድ ቢን ዛይድ አልናህያን ለአማራ ወይም ለሌላ ወገን አዝኖ በበጎ አድራጎት ስራው የመንግስት ሰማያት ቦታ ለመውረስ አስቦ ቦምብ የሚያቀርብልን የሚመስለው ነሁላላ አማራም አይጠፋም ሲሉ የነቁ የአማራ ተወላጆች የስላ ትችታቸውን ይሰነዝራሉ። ከእውነት የራቀና እንዲህ ያለው ሆድ ወለድ ድንቁርናና የዋህነት በቀላሉ የአማራን ህዝብ ለማጥፋት አሳልፎ እየሰጠ ይገኛልም ብለዋል። አሜሪካ ኤርትራን ጨምሮ ሶስት አሳሳቢ ተብሎ በተለያዩ ሀገሮች የግሪን ካርድ ክልክላ ልታደርግ መሆኗን አስታወቀች። ኤርትራ ሶማሊያና ሱዳን አሳሳቢ ተብሎ በዩናይትድ ስቴትስ የግሪን ካርድ ክለሳ ከተካተቱ የአፍሪካ ሀገራት መካከል ይገኝበታል ተብሏል። ዩናይትድ ስቴትስ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶቿ ላይ ባሳለፍነው ሳምንት ረቡዕ ከተፈጸመው ጥቃት በኋላ አስር የአፍሪካ ሀገራትን ጨምሮ ለ19 ሀገራት ዜጎች የተሰጡ የግሪን ካርዶች አጠቃላይ ክለሳ እንደምታደርግ አስታውቃል። ተገኝታለች። ከነዚህ መካከል ኤርትራ ሶማሊያና ሱዳን ይገኙበታል ተብሏል። የትራምፕ አስተዳደር ይህንን እርምጃ መውሰዱን ያረጋገጠው ባለስልጣናቱ ለጥቃቱ ተጠርጣሪ የሆኑ ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር ይሰራ የነበረው የ29 ዓመት አፍጋናዊ ዜጋ መሆኑ ከለዩ በኋላ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤድለው በኤክስ ገጻቸው ላይ እንዳሉት ፕሬዚዳንት ትራምፕ ከአሳሳቢ ሀገር ለመጣ እያንዳንዱ የውጭ ዜጋ የተሰጠውን የግሪን ካርድ ዳግም ጥብቅም ግምገማ እንዲደረግበት አዘዋል። አክለውም አሜሪካውያንን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን አጽንዖት ሰጥተዋል። በዚህ መምሪያ መሰረት የሀገሪቱ ዜግነትና ኢሚግሬሽን አገልግሎት አሁን ከተዘረዘሩት ሀገራት የግሪን ካርድ ማመልከቻዎችን ሲያስተናግድ አሳሳቢ አገር ተኮር የሆኑ ነገሮችን ተግባራዊ ያደርጋል ተብሏል። ፖሊሲው ገና ውሳኔ ያልተሰጣቸው ማመልከቻዎችን እንዲሁም ከኖቬምበር 27 ቀን 2025 እንደ አውሮፓያን አቆጣጠር ጀምሮ ወይም ከዚያ በኋላ የቀረቡትንም ይመለከታል የተባለ ሲሆን ይህም ለኢሚግሬሽን ሰራተኞች ውሳኔዎችን ለማዘጌት ጭማሪ ማስረጃ ለመጠየቅ ወይም ፈቃድ ለመከልከል ሰፊ ውሳኔ የመስጠት ስልጣን እንደሚሰጣቸው ተጠቁሟል። በዚህ ፖሊሲ አሳሳቢ ተብለው ከተካተቱት ሀገራት መካከል አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ ቱርኩሚኒስታን ና ቬንዚዋ ላይ ያገኝባቸዋል። ተንታኞቹ እንደሚሉት ውሳኔው የዩናይትድ ስቴትስ ለሚሰለጥኑ ሰራተኞች፣ ለተማሪዎች ና ለስደተኞች ቁልፍ መዳረሻ በሆነችው አፍሪካ ላይ ከፍተኛ ተጽዕኖ ይኖረዋል። ኤርትራ፣ ሶማሊያ ና ሱዳን ቀደም ሲልም ጥብቅ የኢሚግሬሽን ቁጥጥር ይገጥማቸው እንደነበር የተገለጸ ሲሆን ክለሳው ለዜጎቻቸው እክሎችን ይበልጥ ሊያጠናክር እንደሚችል ተመላክቷል። በመጨረሻም የኢሳይያስ አፈወርቂ ወዳጅና የቀድሞ የአብይ አህመድ ተላላኪ ነኝ ባዩ አንዳርጋቸው ጽጌ ስለ ብልጽግናና ሻዕቢያ ድብቅ ሴራዎች አጋለጠ። አንዳርጋቸው ጽጌ እንደ እስስት እጅግ ተለዋዋጭ ስብዕና ያለው የስልሳዎች ፖለቲከኞች ርዝራዥን አስተሳሰብ ለአፍታም አውልቆ ወደፊት ማየት የተሳነው ጭፍን ፖለቲከኛ መሆኑን ብዙዎች የሚስማሙበት ባህሪው ነው። ትግራይና ሴቶቿን በመጥላት በግንባር ቀደምትነት የሚሰለፍ በጥላቻ የታወረ ግለሰብ ነው። ታዲያ አቶ አንዳርጋቸው የረጅም ጊዜ የኢሳይያስ አፈወርቂ ታማኝ ማከላል ሲሆን በኤርትራ በረሃዎች ውስጥ የኢህአዴግን ስርዓት ለመጣል በሚል የትጥቅ ትግል ጀምሮ የነበረ ምንም ሳይፈይድ አሜሪካ ከሚኖረው የጎንደር ህብረት ወይም የዲሲ ግብረ ኃይል ተብሎ ከሚታወቀው ጽንፈኛ ኃይል ረብጣ ዶላር እየተቀበለ የግል ንግዱን ሲያግበሰብስ የኖረ ግለሰብ ነው። ይህ ፖለቲከኛ ለይስሙላ የኤርትራ በረሃ ውስጥ ባገታቸው ከሁለት መቶ ሰባ የማይበልጡ በጉንበት ሰባት ስም የተደራጁ ኃይሎች ከዲያስፖራ ማህበረሰብ እጅግ በጣም ብዙ ረብጣ ዶላሮች እየተቀበለ መቆየቱን በጊዜው እገዛ ሲያደ ሲያደርጉለት የነበሩት ግለሰቦች ይናገራሉ። ወደ ዕለቱ አጀንዳችን ስንገባ ይህ ግለሰብ ሰሞኑን ለሚዲያ በሰጠው ማብራሪያ መሰረት የሻዕቢያና የብልጽግና ስርዓቶች በትግራይ ህዝብ ላይ ያሴሩትን ሴራ ስለ ኤርትራና ትግራይ ህዝቦች፣ ስለ ወደብ፣ ስለ ኢትዮጵያ የመከላከያ ሰራዊት አሁን አውቁምና ስለ ጦርነት እንዲሁም ስለ ሁለቱ ሀገራት የድንበር ሁኔታ አውርተዋል። እንደ አንዳርጋቸው አገላለጽ ከሆነ ሁለቱ ኢሰያስና አብይ የቀለጠ ፍቅር ውስጥ እንዲገቡ እርሱ የማይተካ ሚና መጫወቱን አስታውሰው የአብይ አህመድ ገጽታ በኤርትራውያን ዘንድ የበለጠ እንዲገነባ በማለት ለማድረጉ መጸጸቱን ገልጸዋል። በመጀመሪያዎቹ ግንኙነቶች ኢሰያስ አብይን በጣም ይጠረጥረው ስለነበር እንዲታመን ብዙ መልፋቱን ይናገራል። ኢሰያስና ሌሎች ሻዕቢያ ባለስልጣኖች በሂደት አብይ ላይ ትልቅ እምነት ማሳደራቸውን የገለጸው አንዳርጋቸው የትግራይ ህዝብ ህዝብ ሳይወክልም ስለ ሁኔታው ሳይሰማም በግዛቶቹ ላይ ይደራደሩ እንደነበር አረጋግጠዋል። ይህም ከወንድም የኤርትራ ህዝብ ዘላቂ ቁርሾ ውስጥ እንዲገባ አድርገው እስኪ ወዲያኛው ተቃቅሮ እንዲኖር ያለሰለሰ ጥረት ያደርጉ እንደነበርም ገልጿል። በዚህ ምክንያት ግንኙነታቸው እየተጠናከረ መምጣቱ የተናገረው አቶ አንዳርጋቸው በትግራይ ህዝብ ላይ የታወጀው ጦርነት ይበልጥ እንዳቀራረባቸው ይናገራል። የአልጀርሱን ውል በተመለከተ አብይ አህመድ ምንም እውቀት ሳይኖረው ሁለቱን ህዝቦች ለረጅም ጊዜ ያቀቅርልኛል ብሎ ያሰበውን የድንበር አጀንዳ ለኢሳያስ አፈወርቂ በእጅ መንሻነት ማበርከቱን አቶ አንዳርጋቸው ይናገራሉ። ይሁን እንጂ የአልጀርስ ውል በወቅቱ የኢትዮጵያና ኤርትራ የፈጠሩት ጦርነት ለማርገብ ታስቦ የተፈረመ በብዙ ቅድመ ሁኔታዎች የተቀነባበረ እንጂ አብይና ኢሳያስ እንደሚሉት የጨረባ ስምምነት አይደለም። እነሱ እንደሚመኙት ሳይሆን በትግራይና ኤርትራ ድንበሮች አጥር ሳይሆን መሰረተ ልማት ለመገንባት የሚያስችሉ አዳዲስ ውሎች እየተፈረሙ ይገኛሉ። በሌላ በኩል ሁለቱም ሀገራት ወደ ጦርነት ሊገቡ ይችላሉ ወይ ተብሎ ለእለት ጠየቀው ጥያቄ ሲመልስ በጭራሽ አሁን ላይ ሁለቱም ሀገራት ወደ ጦርነት ሊገባ አይችልም በማለት ምላሽ የሰጠ ሲሆን እንደ ምክንያት የጠቀሰው ደግሞ በዋናነት የኢትዮጵያ የመከላከያ ሰራዊት ወቅታዊ አቋም እጅግ በጣም እየተዳከመና በሀገር ውስጥ የፖለቲካ ትኩሳት የተወጠረ ነው ሲል አብራርተዋል። በፍጹም በዚህ ሰዓት አብይ ከድንፋታ በዘለለ ኤርትራ ላይ ጦርነት የማወጅ ቁመና ላይ አይደለም ብለዋል። ከዚህ በተጨማሪ የአብይን ግትልትል ውሸቶች ከነማስረጃቸው ያጋለጠው አንዳርጋቸው እኔ እንደጋግሞ አሽቶኛል በህይወት የለሱ መላላኬ በጣም ይቆ ይጨኛል ሲል በምሬት ተናግረዋል። በዚህ ሰዓት የሻዕቢያ ባለስልጣናት የአብይን አካሄድ ጠንቅቀው ያውቃሉ ያለው ፖለቲከኛው አብይን እንደሱ ብልጥ ሰው ያለ የማይመስለው አጓጉል ሰው መሆኑን ያውቁታል ብለዋል። በግሉ ከእስር ያስፈታው እኔው ነኝ እንደኔ የሚወድህ የለም እያለ እንዳታልለውም ይናዘዛል። ፖለቲከኛ እንዳደርጋቸው ጽጌ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። እኔ በቃ ወደ ኤርትራ የተላኩት ለማንም ለሻዕቢያም ተላላኪ ሆኜ አላቅም ሌላ መንግስት ተላላኪው ግን አብይ ግን መልእክተኛ አድርጎ ሲልከኝ፣ ተላላኪው ወደ ኤርትራ መልእክት ያደረስኩት በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁ። የአልጀርሱን ስምምነት ታከብራለህ ወይ ስለው ስራ አስፈጻሚ ወስኗል፣ እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ ኤርትራን መንግስት ለማናገር ይሄን መልስ ይዤ መሄድ አለብኝ ስነግራቸው፣ ግድ የለህም አሁን ያለህበት ሁኔታ አስጨናቂ ነው አልተረጋጋህም እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም። ራስን አረጋጋ፣ ስልጣንን ኮንሶሊዴት አርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው። መልሰው ንገረ ብለው የነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዚም በኋላ አሜሪካኖች ይግቡበት፣ ዩሮፒያን ይግቡበት፣ የአረብ ቄሶች ሼኮች ይግቡበት አላሉም። ያሉ ቀጥታ ይሄን ሰውዬ አምነው በእኔ በኩል ንገረው፣ ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት። በዋትስአፕ አለ፣ ሴቭ አድርጌዋለሁ ለታሪክ። ይሄ መልእክት ልከው ያለምንም ፎርማሊቲ ያለምንም ፎርማሊቲ ወደ ኢትዮጵያ እና የማነ እና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው። የተሃል ብዙ ኢንቨስትመንት የተደረገበት የሰላም ኮንፈረንስ ምናምን ነገር ነከሌ የገቡበት የተባለ ነገር የለም። ይታመናል ወይ የሚል ጥያቄ የጠየቁኝ በቃ የጠየቁኝ ጥያቄ ይህንን ነው። ለኔ ከነገረኝ ነገር ተነስቼ አሁን እንደውም ልናገረው የሚችልበት ሁኔታ ተፈጥሯል። አሁን አጋጣሚ መጥተዋል ማለት ነው። አንደኛ እኔ አንዳርጋቸው ካልተፈታ ስራዬን እለቃለሁ ብዬ ተናግሬ ነው ያስፈታሁ ብሎኛል ያለ አይነቱን ነገር ነገርኳቸው። ሁለተኛ እናሳምነውን አሳምነው ጀነራል አሳምነው ጽጌ ያን ጊዜ ከግንቦት ሰባት ጋር ኩዴታ ሲመሰርቱ ወልያየ የደርሶባቸው እንደሆነ መረጃውን ላንተ ያስተላለኩት ስልክ ደውዬ እኔ ነበርኳል ኮርስ እሱ ውሸት መሆኑን አግኝተነዋል። ለምን ለደህንነቱ እየሰራ ነው ወለ ስልክ የደወለው ሌላ የሰጠናቸው የሰጠና እንደሚታመን ያቀረብኩት መረጃ እሱ ራሱ የነገረኝ በኢሜል በኢሜይል የመጣልኝ የጀነራል አሳምነውና የጀነራል ከማል ገልቹ የቱሪያ ቴሌፎን ውይይት ትራንስክሪፕቱ በኢሜል የተልኮ ይላኩት እሱን እኔ ነኝ አለ እና ይህንን ደግሞ አስቀድሜ ነግሬያቸው ስለነበር፣ ለነሱ ይህም ሁሉ ስራ ምናምን ሲሰራ የነበረው እሱ ነው እኔ ነኝ ብሎኛል በሚል ከውስጥ ሆኖ ስርዓቱን የሚታገል ሰው መምሰሉ መሆኑን ለነሱ አንተ አረጋግጣል አብይ ስለመሆኑ አቶ አንዳርጋቸው አብይ ስለመሆኑ ይህን ጉዳይ የሚያውቅ ሰው የለም። ስለዚህ እኔ ነኝ ሲለኝ ከዚህ በፊት ማንም ሰው አንስቶልኝ የማያውቅ ጉዳይ ነው። ምን ልበለው?